የአፍሪካ ሰላምና ጸጥታ ዋና ትኩረት አድርጎ የሚመክረው የጣና ፎረም ዛሬ ሲጀምር ዋና የመወያያ ነጥቡ በተለዋዋጩ ሉላዊ ስርዓት ላይ የአፍሪካ ሚና ምን መሆን አለበት የሚለው ይገኝበታል። በተለይም አፍሪካን የሚፈትነው ሽብርተኝነት፣ ድንበር ዘለል ግጭትና ጂኦፖለቲካል ሁነቶች ተዳምረው የአህጉሪቱን ወደኋላ እንዳይጎትቷት ፎረሙ ሚና የጎላ ነው። በተጨማሪም አፍሪካ ከተለዋዋጩ ሉላዊ ስርዓት ጋር ያላትን መስተጋብር ለማሻሻል ያላትን የወጣቶች አቅም መጠቀም ደግሞ ትኩረት የተሰጠበት ጉዳይ ነው። አዛፍሪካንስ እንደ አፍሪካዊነታችን ያለንን ታሪክ ጥበብ ጽናት እንዲሁም የወጣቶቻችንን አቅም ተጠቅመን ወደ አንድነት መምጣት ይገባናል በዚህ ፎረምም ግልጽና ጥልቅ ምሁራዊ ውይይት በማድረግ አፍሪካን ወደ ላቀ አንድነቷና እንዲሁም ሰላሟ ወደ ተረጋገጠ አህጉርነት ለማሸጋገር ይረዳናል እንዲህ ያለች አህጉር ከፈጠርን ደግሞ በተለዋዋጩ አለምም የራሷን ሚና መጫወት የምትችል አፍሪካ ትኖረናለች ግሎባል ኦርደር በዓለም ላይ የሚፈጠር ማንኛውም ጦርነትም ሆነ ፖለቲካዊ ፍትጊያ በአንድም ይሁን በሌላ አፍሪካ ላይ ተጽዕኖ ማሳደሩ አይቀርም። ታዲያ አንድ ነገር በተፈጠረ ቁጥር ገፈት ቀማሽ የምትሆነውን አፍሪካን ለመታደግ ምሁራን፣ ፖሊሲ አውጪዎችና መሪዎች በጣና ፎረም ላይ የሚያደርጉት ውይይት ጠቃሚ ነው። በዚህ ጉባኤ ላይ እንግዲህ ጣና ፎረም ከምስረታውም ጀምሮ አፍሪካዊ መፍትሄዎችን ማፍለቅ ነው አንዱ። ሌላው ደግሞ የዚህ የፎረም ባህሪ ተሳታፊዎች ፖሊሲ አውጪዎች፣ ምሁራን፣ ተመራማሪዎች የአፍሪካ ውስጥም ያሉ ከአፍሪካ ውጪም ሆነው በአፍሪካ ጉዳይ ላይ ያገባናል ይመለከተናል የሚሉ የሚገኙበት መድረክ ነው። መድረኩ የውይይቱን ባህሪ በጣም ግልጽ እና ግልጽ ውይይት የሚበረታታበት መድረክ ነው። ዓለማችን የምናገኛቸው ትልልቅ የሰላም እና ደህንነት አክተሮች ያላቸው ኢንትረስት ያላቸው ፍላጎት እነኛም ፍላጎቶቻቸውን ደግሞ የሚያስፈጽሙባቸው መንገዶች እየተቀየሩ እየመጡ ነው። ስለዚህ በነኛ ሁኔታዎች ውስጥ አፍሪካ ተጠቂ ወይ ደግሞ የጉዳዩ ተመልካች ተቀባይ ብቻ ሳትሆን አፍሪካ የራሷን ድምጽ ቀርጻ ለዓለም ኮንትሪቢዩት ማድረግ አለባት። የራሷን የወደፊት ጣፈንጣ መቅረጽ መቻል አለባት። ኢትዮጵያም እንዲሁ ስለዚህ እንዲህ ያሉ ፎረሞች የሚያግዙት በዚህ መንገድ ነው ባለፉት አስር የጣና ፎረሞች ምክክር ላይ በርከት ያሉ የቀጠናዊም ሆነ አህጉራዊና አለም አቀፋዊ የሰላምና የደህንነት የፖሊሲ ግብአቶች ተገኝተዋል በዚህ ሂደት ደግሞ ኢትዮጵያ ካለችበት ጂኦ ስትራቴጂካዊ ጠቀሜታ አንጻር በሰላምና ጸጥታ ላይ ጣና ፎረምን ተጠቅማ የራሷን አዎንታዊ ሚናም አሳርፋለች እዚህ ፎረም ላይ ኢትዮጵያ እንደ አንድ ሀገርም አፍሪካ ውስጥም ቁልፍ ሚና እንደምትጫወት ሀገር። ብሔራዊ ጥቅሟን መሰረት ያደረገ እንቅስቃሴ ነው የምታደርገው፣ ሀሳቦቿን ታቀርባለች። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። የአማራ ክልል ርዕሰ መዲና የሆነችው ባህር ዳር ለጣና ፎረም የገቡ እንግዶቿን በድምቀት ስታስተናግዱላለች። በተለይ ባህር ዳር ላይ የተሰራው የኮሪዶር ልማትና የከተማ ውበት የሆነው ጣና ሀይቅ የፎረሙን ተሳታፊ እንግዶች ቆይታ በማሳለጥ ሚናው የጎላ ነው። ስለዚህ ጉዳይ ተጨማሪ መረጃ ሊያደርሰን ባልደረባችን አለም ሰገድ አሳየ ከባህር ዳር በቀጥታ መስመራችን ላይ ይገኛል። አለም ሰገድ፣ በፎረሙ ምን አይነት ጉዳዮች እየተነሱ ነው የሚለውን አጠቃላይ መረጃ ለተመልካቾች ብታደርስልን። አመሰግናለሁ ለይኮንና ትግስት። በዛሬ እለት እንግዲህ 11ኛው የጣና ፎረም በዚች በባህርዳር ዳር በድምቀት ሲከናወን ውሎ የባህር ዳሩ ፎረም በዛሬ እለት ተጠናቋል። በነገ እለት ደግሞ በአዲስ አበባ በአዱዋ ድል መታሰቢያ ሙዚየም ይቀጥላል። እስከ እሁድ ወይም ደግሞ እስከ ጥቅምት 16 ማለት ነው ቀደም ብሎ በተከታተልነው ነው ዘገባም ጭምር እንግዲህ የአፍሪካን መጻኢ ዕድል በተለይ ደግሞ ከሰላምና ጸጥታ እንዲሁም ከጂኦስትራቴጂክ ስትራቴጂክ አቀማመጧ ጋር በተገናኘ ሉዓላዊነቷን ልታረጋግጥ የምትችልበትና በተለይ ደግሞ በአሁኑ ወቅት እየፈተናት የሚገኘውን ሽብርተኝነትና ድንበር ዘለል ወንጀሎችን ጭምር ለመከላከል የሰላምና የጸጥታ ጉዳይ ትኩረት ሊሰጠው ይገባል በሚል በጣና ፎረም ላይ በትኩረት ሲከናወኑ ወይም ደግሞ ሲመከርበት ውሏል ማለት ነው። ይህም እንግዲህ በስኬት በባህርዳር ከተማ የተከናወነ ሁነት ሆኖ አልፏል። በዚህም እንግዲህ የአማራ ክልል ጠቅላይ ፖሊስ መምሪያም ጭምር ይህንን ጉዳይ አስመልክቶ መግለጫ ሰጥቶ ነበር ማለት ነው። የኮሚሽነር ዘላለም መንግስቴም በተለይ ባህር ዳር ላይ 11ኛው የጣና ፎረም በስኬት እንዲሁም ደግሞ ዜጎች እንዲሁም ተሳታፊ እንግዶች የተለያዩ ልዑካን ቡድኖችም እንግዲህ የአማረና የሰመረ ቆይታ እንዲያደርጉ ከፍተኛ ጥረትና ርብርብ የሚያደርግ ኮሚቴ ተዋቅሮ ጭምር ሲሰራ መቆየቱን አንስቷል። በዚህም የተሳካና የአማረ ቆይታ አድርገው መጠናቀቁን አንስተዋል ማለት ነው። እኔም እንግዲህ እንደተከታተልኩት በውሎ ማለት ነው እንግዲህ በርካቶች በተለይ ደግሞ የዲፕሎማቶች አምባሳደሮችና የተባበሩት መንግስታት የልዩ መልእክተኞች ሳይቀር እንግዲህ በዚህ ሁነት ላይ እየተሳተፉ እንደነበር ተመልክቻለሁ ቀን ላይ በተለይ የተሰሩ የኮሪደር ልማቶች እንዲሁም ደግሞ ጣና ሐይቅ አካባቢ የተሰራው ከፍተኛ የሪዞርትና የቱሪዝም መዳረሻ ስፍራዎች እንግዲህ ለነኚህ ለውጭ ሀገር ቱሪስቶችና በተለይ ደግሞ ለውጭ ሀገር እሁነቱን ብለው ለመጡ ተሳታፊዎች ከፍተኛ የሆነ መዳረሻ እንዲሁም ደግሞ ተዝናኖትን የፈጠረባቸው እንደነበር ስታዘብ ቆይቻለው ማለት ነው። ምሳ እንኳ ሲበሉ ውሃው አካባቢ እንደነበሩና በተለይ በውሃው ላይ የተሰሩት የመንቀሳቀሻ ጀልባዎች ጭምር በከፍተኛ ሁኔታ ለነሱ ከፍተኛ አገልግሎትን ሲሰጡ ተመልክቻለሁ። ይህም በተለይ ደግሞ የባህር ዳርን እንደዚህ አይነት ዓለም አቀፍ ትልልቅ ሁነቶችን ማስተናገድ የሚያስችል አቅም የገነባችበት መሆኑን ጭምር ኢትዮጵያም በተለይ የኮንፈረንስ ቱሪዝምን ለማካሄድ የሚያስችል ትልልቅ አቅሞችን እንደመሰረተች ጭምር የተረጋገጠበትና የተመለከትንበት ሆኖ አልፏል ማለት ነው። በዚህ አካባቢ ከፍተኛ የሆነ የኮሪደር ስራ በየከተሞቹ እየተከናወነ ይገኛል። ባህር ዳር ይሄ አንዱ እንግዶቿን በተሳለጠና የኢትዮጵያዊ እሴት ማንነትን ባከበረ መልኩ እንግዲህ ኢትዮጵያውያን ይታወቃል፣ እንግዳ በመንከባከብ እንግዳ በማክበርና ቆይታቸውን ያማረ በማድረግ ሚናቸው ይታወቃል ማለት ነው። ባህር ዳርም ላይ ዛሬ የተመለከትነው ይሄንን ነው። ባለፉት ጊዜያት እንግዲህ በተለያዩ ምክንያቶች ባህር ዳር እንደዚህ አይነት ሁነቶችን ሳታስተናግድ ለተወሰኑ ጊዜያት ቆይታ ነበር። አሁን ላይ ግን ያንን ሊቀለብስ በሚያስችል መልኩ እንዲሁም ደግሞ ዓለም አቀፍ ተቋማት ውስጥ የሚሰሩ ዲፕሎማቶች፣ አምባሳደሮችና ከፍተኛ መሪዎች ጭምር የተገኙበት ሁነት በዛሬው ዕለት እንግዲህ በባህርዳር ከተማ በስኬት የአፍሪካን መጻኢ ዕጣ ፈንታ በተለይ ደግሞ በሰላም በሽብርተኝነት እንዲሁም ደግሞ የተለያዩ ድንበር ዘለል ወንጀሎችን መከላከል የሚያስችልና በተለይ ደግሞ ጸጥታና ሰላምን ማረጋገጥ የሚያስችል ፍኖተ ካርታን ጭምር ለወደፊቱ የሚበይኑበትን የሚያስቀምጡበትን ሁነት በዛሬው እለት፣ በ11ኛው የጣና ፎረም በዚህ በባህር ዳር በስኬት ተጠናቋል። በነገው እለት ደግሞ በአዲስ አበባ አድዋ ድል ሙዚየም ይቀጥላል።